ሰላም ጤና ይስጥልኝ። ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊ የኢትዮጵያ የተሰኘው የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ አየር መንገድ ከሚገኘው አንዱ የሆነው የኢትዮጵያን ፍላይት ኦፕሬሽን ዲቪዥን የእየዕለት ክንውኖች ምን ይመስላል የሚለውን ልናስቃኛችሁ ወደናል። ታዲያ በዚህ ፕሮግራማችን ስለ ምስለ በረራ ወይም ደግሞ ሲሙሌተርን እንዲሁም የክፍሉ እንቅስቃሴዎች ምን ይመስላሉ? የሚለውን እዚህ ሙያዊ ማብራሪያቸውን እንዲሰጡን በኢትዮጵያ አየር መንገድ የፍላይት ኦፕሬሽን ምክትል ፕሬዚዳንት የሆኑትን ካፕቴን ዮሴፍ ኃይሉን እዚህ እንግዳ አድርጌ ጋብዣችኋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ካፕቴን ዮሴፍ፣ ፍላይት ኦፕሬሽን ምንነት ልጀምርና እሱን ለተመልካቾቻችን ቢገልጹልን። እንግዲህ ፍላይት ኦፕሬሽንስ ማለት ዓለም አቀፍ ሕግጋቶችንና መመዘኛዎችን ያሟላ የመንገደኛ አገልግሎት ለመስጠት ከድርጅቱ ኃላፊነት የተሰጠው አንዱ አንዱ ይህንንም ለማከናወን አንዱ ክፍል ነው። እንግዲህ በተጨማሪ የዚህ ክፍል ዋናው ኃላፊነታችን ይህንን አገልግሎት ደግሞ የሚሰጡ የሰው ኃይልም የሚሰለጥኑት እዚሁ ክፍል ውስጥ ነው። በክፍላችሁ ውስጥ ያለው ቅንጅት ምን ይመስላል? ፍላይት ኦፕሬሽንስ ይህንን አገልግሎት ለመስጠት የሚያስችሉት አምስት ክፍሎች አሉ። በዋነኛነት ሁለቱ ዋና ዋና ክፍሎች የበረራና የስልጠና ክፍል ለእነዚህ ደግሞ ድጋፍ የሚሰጡ ቴክኒካል ን ሪሰርች የሚባሉ ፎካ የአውሮፕላን ደህንነትንና ንሉ ድጋፍ የሚሰጥ ሌላ ደግሞ ኤች አር የሰው ኃይል ማለት እንግዲህ ቴክኒካል ትሬኒንግን የሚያስር እንደሆነ ብቁ የሆነ የዓለም አቀፍ መስፈርቶቹን ያሟላ የሰው ኃይልን ማሰልጠን። እዚህ ጋር እንደው ይቅርታ አድርግልኝና እንግሊዘኛውን ልዋስ መሰለኝ፣ ሴፍ ኤፊሽንት ሪላያብል ኮምፕተንት ኤንድ ኮምፕላያንት ያሟላ የሰው ኃይል ማሰልጠን ማለት ነው። እንግዲህ እዚህ ክፍል ውስጥ ብዙ አይነት ስልጠናዎች ይሰጣሉ። ኢኒሺያል ትሬኒንግ ይባላል፣ የመጀመሪያው ከአካዳሚው ከፓይለት ትሬኒንግ የምንቀበላቸውን ሰዎች የምንሰጠው የመጀመሪያው ትሬኒንግ ነው። አሁን እንኳን በጋራ የምናካሄዳቸው ትሬኒንጎች አሉ አዲስ ኤምፔል ፕሮግራም የሚባል ሌላው ወይንም ደግሞ ይህንኑ ኢኒሻል ትሬኒንግ አንድ ሰው እንደ አዲስ ሲገባም የሚሰጥ ትሬኒንግ ነው። ኮንቨርዥን ደግሞ ትሬኒንግ የሚባላል። ይህ ኮንቨርዥን ትሬኒንግ ማለት አሁን መጀመሪያ የተቀበልናቸውን ሰዎች ኪ ፎር አንድ ላይ ወይንም ደግሞ ሰባት ሰላሳ ሰባት ላይ ነው ርዳት አድርገን ከዛ የሚያድጉ ሰባት ሰላሳ ሰባት ላይ ያለን አውሮፕላን ነገ ወደ ሰባት ሰማንያ ሰባት ሰባ ሰባት ወይም ኤርባስ ስንወስድ የሚሰጥ ትሬኒንግ ማለት ነው። ኮንቨርዥን ትሬኒንግ ማለት ደግሞ አፕግሬዲንግ፣ አንድ ፓይለት መጀመሪያ ረዳት ሆኖ ለተወሰነ ጊዜ በሮ ነው ለረጅም ጊዜ ያትምናለ በሮ ነው ከዛ ወደ ካፕቴንነት የሚያድገው ስለዚህ አፕግሬዲንግ ትሬኒንግ የሚባላል፣ ደግሞ ለየት ያለ ነው ትልቅ ኃላፊነትም ስለሆነ ሌላኛው ሪኳሊፊኬሽን የሚባል ትሬኒንግ አለ። አንድ ሰው በተለያየ ሁኔታ ከስራው ራቅ ሊል ይችላል። ስለዚህ መጥቶ እንደገና በሚበርበት ጊዜ ይህንን ላይሰንሱን እንደገና ለማደስ የሚሰጥ ትሬኒንግ ልትለው ትችላለህ። ሪኳሊፊኬሽን ሪከረንት ትሬኒንግ የሚባል አለ፣ በድጋሚ የሚሰጥ አንድ ሰው ፓይለት ከጨረሰ በኋላ ጨርሶ መንገደኛ እያያዘ ስድስት ወር በሯል። ከስድስት ወር በኋላ ግን መጥቶ እንደገና የተማራቸውን ነገሮች ረስቷቸዋሉ። ሌላዎቹ ደግሞ በየቀኑ በረራ ላይ የማያጋጥሙት ነገሮችም አሉ። ለምሳሌ ኢንጂን እሳት ብሎ ኢንጂን ሲጠፋ ብሎ ብዙ ነገሮች የማያጋጥሙ ነገሮችን እዚህ እንደ ቲዮሪ የተማራቸው አለመርሳቱ እንደገና ደግሞ ቼክ የሚደረግበት ድጋሚ የሚሰጥ ከረንት ትሬኒንግ ይባላል። እንግዲህ ይህ ክፍል የአስተማሪዎችን ብቃት በቅርብ ይከታተላል። ለአስተማሪዎች የሚሰጡ የተለያዩ ስልጠናዎች አሉ። እነዚህ እነዚህ ሁሉም ይመራል። ሌላው በረራ ክፍል ያልነው ፍላይ ይህ ክፍል የፓይለቱን የዕለት ተዕለት እንቅስቃሴ የሚመራ ፓይለቱ በየቀኑ እንዴት ነው አውሮፕላኑ የሚበራው? እንዴት ነው ቅድም ያላቸውን መስፈርቶች አሟልተው እያንዳንዱ ፓይለት ደህንነቱ የተጠበቀ ቀልጣፋ፣ አስተማማኝ ስንል ነበር አይደለም እንዴ? እነዚህን ተፓይለቱ እየተገበረ ነው ወይ ይህ ክፍል ይመረምራል። በቃ እዚህ ደግሞ አውሮፕላኑ እኔ በሰጠው መስፈርት ነው ማብረር ያለብን ፓይለቱ እሱ በሰጠው መስፈርት መሰረት መሰልጠናቸውን ያረጋግ ስለዚህ አንድ መጨረሻ አንድ ክፍል ስጠኝ ብሎ ገብቶ ራሱ ፓይለቱ በዛም ያነዛን ሁሉ መስፈርቶች ማሟላቱ እሱ የሚፈልገውን ፍላይንግ ማለት እዛ ነው የሚያልፈው። ሁለቱ ሜጀሮቹን ክፍል ጨረስን አይደለ? አሁን ወደ አጋዥ ክፍሎች ጋር እንሂድ። ፎካ የሚባል አለ፣ ፍላይት ኦፕሬሽን ኳሊቲ አሹራንስ ማለት ነው። ይሄ ምንድን ነው? በረራዎች ደህንነታቸው ተጠብቆ መሄዳቸውን ነው የሚያረጋግጠው። ሀዛርድ ሪፖርት የሚባላለን እነሱም ሀዛርድ ሪፖርት ስለሆነ እንደዛውን ብለ ሀዛርድ ሪፖርት አለም። ይህን ሀዛርድ ሪፖርት ማለት ምንድ ነው? ረዳት አብራሪው፣ ዋና አብራሪው፣ አስተናጋጇም፣ ሁሉም ሰው አውሮፕላኑ ላይ ያጋጠሙ አንዳንድ ነገሮችን ይጽፋል። የክፍል እነዛን ሁሉ ዳታዎች ይሰበስባል። ከኖርማሉ ከተሰጠው ወጣ ያሉ ከሆነ እነዚህ ዳታዎች ይሰበስባል። ከዛ አናሊሲስ ነው የሚሰራው። ከዛ በኋላ ቅድመ መከላከል የክፍሉ አዝማሚያ አላማረኝም። ትሬንድ እንዳለ እዚህ አካባቢ። ስለዚህ ማስተካከያው ከበረራ ክፍል ጋር ከሆነ ከበረራ ክፍሎች ጋር ይሄድና ይህንን አድርጉ ሲሙሌተር ውስጥ መሰጠት ካለበት ትሬኒንጎች ጋር ይመጣና ስልጠና ክፍል ይመጣና ይህን አስተካክሉ። ሌላው ቴክኒካል ኤንድ ሪሰርች አር እዚህ ትልቅ ሪሰርች ጥናት የሚደረግበት ክፍል ነው። ሪሰርች ያዘ ስሙም እንደሚለው ምርምሮች የሚካሄዱበት ክፍል ነው። ነዳጅ ቁጠባ ፕሮግራም አለ። እንደምታውቀው አየር መንገድ አየር መንገድ ትልቁ ወጪ በጀት ነዳጅ ነው። እና ይሄ ክፍል ነዳጅ ቁጠባ ፕሮግራም በጥናት በራሱ ምርምርም እንደገና ደግሞ ቤስት ፕራክቲሶች የሚባለው አሉ ያወጣና ፓይለቱ እነዚህ እነዚህ ነገሮች ቢያደርግ ነዳጅ ቢበልጥ መቆጠብ ይችላል ብሎ አንድ ፕሮግራም ያወጣል። ከዚህ በኋላ ደግሞ እያንዳንዱ ፓይለት ደግሞ እነዚህ ፕሮግራም ተፈጻሚ ማድረጉን በቅርብ ይከታተላል። ሌላ ኤች አር የሚባለው የሰው ኃይል ክፍል ያው ቁልፍ ነው። ይሄ ቅጥሩን በተመለከተ የፓይለቱ ራ ረፍቱን በተመለከተ ብዙ አስተዳደራዊ ስራዎች አሉ። የቅርብ ድጋፍ ይሰጣል። የፓይለቱን የሰራተውንም ፐርፎርማንስ ኢቫሉዌት የሚያደርገው ይኸው ክፍል ነው። እንግዲህ የእርሶ ክፍል የፍላይት ኦፕሬሽን ብዙ እንቅስቃሴዎችን እንደሚያደርጉ ገልጸውልናል። ከዚህ ጋር በተገናኘ የትሬኒንግ አሰጣጡ፣ እንዲሁም በብዛት የሚነገር አንድ አባባል አለ የሲሙሌተር ወይም ደግሞ የምስለ በረራ ስልጠና የሚለውን እስ እስኩን ለተመልካቾቻችን ግልጽ ቢያረጉልን። ባጭሩ ሲሙሌተር ማለት አውሮፕላኑን መስሎ የተሰራ በየትኛውም መልኩ ፍራጆቹ ፍድሊት ይባል ሀይ ፍድሊት፣ በጣም መስሎ የተሰራ አይንን ጨፉኝ የዛ ሲሙሌተር ውስጥ ባስገባ እውነተኛ አውሮፕላን ውስጥ ነኝ ወይኔ ሲሙሌተር ነኝ ማወቅ አትችልም። ምክንያቱም እነዚህ ያሉት እንትኖች መሳሪያዎች፣ እዛ ውስጥ ያሉት ፊትለፊት የሚታዩት በማስመሰል የተሰሩ አይደሉም፣ ከፋብሪካው በቀጥታ መጥተው ናቸው። ስለዚህ ሲሙሌተር ውስጥ መሆኑን አታውቅም። እና በጣም መስለው የተሰሩ ናቸው። ይኛ ደግሞ ሲሙሌተሮች በጣም አድቫንስ ያደረጉ ስቴት ኦፍ እና ደረጃ አላቸው። ሌቭል ፎር ይባላል። ሌቭል ፎር ማለት አውሮፕላኑን በጣም መስሎ የተሰራ እዛ ሲሙሌተር ላይ ስልጠና ከተሰጠ አውሮፕላኑ ምንም አይነት ሌላ ተጨማሪ ስልጠና ሳትወስድ አውሮፕላኑ ይዘ መሄድ ትችላል። ያን ያህል ነው ብቃታቸውና፣ ኢትዮጵያ አየር መንገድ የሚበራቸውን አውሮፕላኖች በሙሉ ሲሙሌተር አሉት። ጥሩ። ካፕቴን ዮሴፍ ኃይሉ የኢትዮጵያ አየር መንገድ የፍላይት ኦፕሬሽን ምክትል ፕሬዚዳንት ስለሰጡን ሰፋ ያለ ትንተና እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። እንደተለመደው አስተያየት ጥቆማችሁን በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም ላይ በኢሜይል አድራሻችን ወይም ደግሞ በማህበራዊ ትስስር ገጻችን ይላኩልን። አሊያም ደግሞ በስልክ ቁጥራችን 0115174913 ላይ ወይም 0115178165 ላይ ይደውልልን። ሳምንት ተከታይ በሆነው ፕሮግራም የምስለ በረራ ዙሪያ ያዘጋጀነውን ፕሮግራም ይዘንላችሁ እንቀርባለን። አብሬያቸው ቆየዎት። ቶማስ ገብረ ጨርቆስ። ጤና ይስጥልኝ።